በቀጣይ ወደ ቻይና አጓዛለሁ። ከእኔ ጋር ወደ ስድስት የሚጓዙ ከአውሮፓ ሁለት የሚመጡና ከአዲስ አበባ ደግሞ አራት የሚሄዱ ልጆች አሉ ማለት ነው። ስድስት፣ ከኔ ጋር ሰባት፣ ወደ ስምንት የሚጠጉ ልጆች ይሄዱና የተወሰነውን ሰዎችን ቢጨመር ደግሞ ቅንነቴን ሊበልጥ ላስፋውና ቻይና መጓዝ ፈልጋችሁ መስራት የምትፈልጉ ሰዎች ኢምፖርት ለማድረግ ወይንም እዛ ያለውን ዕቃ አምጥታችሁ እዚህ ለመሸጥ ወይንም የሥራ ክህሎታችሁን ቻይና የሚባለውን ሀገር የቢዝነስ እምብርት የሆነችውን ሀገር ማየት የምትፈልጉ ሰዎች እንዳላችሁ በተደጋጋሚ ጽፉልኝ ያላችሁ በተለይ በተለይ ኢትዮጵያ አዲስ አበባ ያላችሁ ክፍለ ሀገር ያላችሁ እና ኢሮፕ እና ሚድል ኢስት እና አሜሪካ ያላቸው ሰዎች ወደ ቻይና ራሱ እንዴት ሊካሄድ እንደሚችል እማታውቁ ሰዎች አላችሁ ሰላም አለይኩም ወራህመቱላህ ወበረካቱ ያሀላዎ መርሐባ እንደምን አላችሁ የአይመኒታ ቢዝነስ ግሩፕ ተከታታዮች አባናቸው ያልሓምላ በጣም ደህና ነኝ ከብዙ ጊዜ ቆይታ በኋላ ተመልሼ መጥቻለሁ እንደምታወት እንግዲህ በጣም በስራ ስለምወጠር ጊዜ ስለማይኖረኝ የተለያዩ ነገሮች መረጃዎችን ማካፈል እየፈለኩ ሳል ሳላካፈል እቀራለሁ። በጣም ያ የኔ ድክመት ነው። አዝናለሁ። ለዛ ይከሳ እጠይቃለሁ። አሁን የመጣሁት ለአንድ ጉዳይ ነው። በቀጣይ ወደ ቻይና አጓዛለሁ። ከእኔ ጋር ወደ ስድስት የሚጓዙ ከአውሮፓ ሁለት የሚመጡና ከአዲስ አበባ ደግሞ አራት የሚሄዱ ልጆች አሉ ማለት ነው። ስድስት ከኔ ጋር ሰባት፣ ወደ ስምንት የሚጠጉ ልጆች ይሄድና የተወሰኑ ሰዎችን ቢጨመር ደግሞ ቅንነቴን ሊበልጥ ላስፋው እና ቻይና መጓዝ ፈልጋችሁ መስራት የምትፈልጉ ሰዎች ኢምፖርት ለማድረግ ወይንም እዚያ ያለውን እቃ አምጥታችሁ እዚህ ለመሸጥ ወይንም የስራ ክህሎታችሁን ቻይና የሚባለውን ሀገር የቢዝነስ እምብርት የሆነችውን ሀገር ማየት የምትፈልጉ ሰዎች እንዳላችሁ በተደጋጋሚ ጽፉልኝ፣ ያላችሁ በተለይ በተለይ ኢትዮጵያ፣ አዲስ አበባ ያላችሁ፣ ክፍለ ሀገር ያላችሁና ኢሮፕ እና ሚድል ኢስትና አሜሪካ ያላቸው ሰዎች ወደ ቻይና እራሱ እንዴት ሊካሄድ እንደሚችል ማታቆ ሰዎች አላችሁ። በጣም የሚያሳዝነው ነገር እኔ ቻይና ለመሄድ እና ቻይናው እዛ ሆኜ ነገሮችን ለማግኘት የሄድኩባቸው መንገዶች በጣም እጅግ ታፍ ናቸው። ትንሽ በጣም ከበድ ይላሉ። አንደኛ በጣም የሚገርማችሁ ነገር በጣም ስግብግብ ነጋዴዎች፣ በጣም ጥሩ ያልሆነ አመለካከት ያላቸው፣ ሁለት ፊት፣ ለእናንተ እየሳቁ ከጀርባችሁ የሚያጠቋችሁ፣ እናንተን የሚቆፍሩ፣ ቁፋሮ የሚያዘጋጁላችሁ ቻይናን እናስገበኛችኋለን ቻይናን እናሳያችኋለን፣ የሚሉ ሰዎች አላችሁ እዛ ውስጥ እንዳትገቡ ነው። ከዛ በተረፈ ደግሞ ጥሩ ደግሞ ወንድሞች አሉ እናንተን በቅንነት ከእናንተ አምስት ሳንቲም ሳይቀበሉ ቢቀበሉም ደግሞ ለለፉት ዋጋ ያክል ለለፉት ዋጋ ያክል ተገቢና ተመጣጣኝ የሆነ እንትን ያደርጋሉ እና ቻይና ለመሄድ የሚያስፈልገው የታደሰ የስድስት ወር ፓስፖርት ነው። ቪዛው አራት ሺህ አምስት መቶ ነው። ለማስጨረስ ከ2000 ከ1500 እስከ 2000 ወደ 6500 ብላችሁ የያዙት ቢዝነስ የቢዝነስ የኮሜርሻል ወይም ኤም የሚባለው የቢዝነስ የቪዛ አይነት ይሰጣችኋል። በ10 በ9 ቀን ውስጥ ይወጣላችኋል። ያንን አርጋችሁ ትኬት ትቆርጣላችሁ። ትኬት ከመቶ ሰላሳ እስከ መቶ ሰማንያ ሺህ ነው፣ ደርሶ መምጣት። ሆቴል ደግሞ የአንድ ቀን አዳር ከሺ አምስት መቶ ወይም ከአንድ ሺ ሶስት መቶ የኢትዮጵያ ብር ጀምሮ እስከ ሁለት ሺህ ብር አለ። ይሄ ነው በቃ ቻይና ለመሄድ የሚያስፈልገው። ሌላ መጠመቅ አያስፈልግም፣ መዘብዘፍ አያስፈልግም፣ አዲስ እምነት መቀበል አያስፈልግም። የሚያስፈልገው ይሄ ነው። ግን የሚቸግራችሁ ከሄዳችሁ በኋላ ጓንዡ ሄዳችሁ ጓንዡ ምን አይነት ሆቴል ሊያዝ፣ የትኛውን መንገድ ሊያዝ፣ በየት በኩል ነው የሚሻለው፣ ለሜትሮ ለባቡር ቅርብ የሆነው ለኤርፖርት ቅርብ የሆነ የትኛው ነው እዩ ስትሄዱ ፎሻን ስትሄዱ፣ ሻንሃይ ስትሄዱ፣ የም እነዚህ ሁሉ በቅንነት የሚያሳያችሁ ሰው ያስፈልጋል። እኔ በቅንነት ከእናንተ አምስት ሳንቲም ሳልሆን ሆዳችሁን፣ ቀለባችሁን፣ ኪሳችሁን፣ እውቀታችሁን ይዛችሁ ከእኔ የሚጠበቀውን የምትፈልጉትን ነገር ማሽነሪ የመሳሰሉ ነገሮችን ከሆነ ወደ ፎሻን እየወሰድኳችሁ የተለያየ ደግሞ የተለያየ ዩቲሊቲ የሆነ ማርኬቶችን ከፈለጋችሁ ኤሌክትሮኒክስ የተመሳሰለ የሳኒታሪ ከፈለጋችሁ ደግሞ ጓንጁ ኤሌክትሮኒክስ፣ ልብሶች የመሳሰሉትን እነዚህን ሁሉ በቅንነት ላይ አሳያችሁ ተዘጋጅቻለሁ። ከኔ ጋር ቻይና መሄድ የምፈልጉ ሰዎች ካላችሁ በሮ ክፍት ነው። ከአንተ ጋር አንፈልግም፣ ምን ሄድበትን መንገድ ብቻ ያሳይን ካላችሁ በሮ ክፍት ነው። ይሄን እቃ መግዛት እንፈልጋለን የት ነው ያለው ጠይቅልን ካላችሁ ጠይቃለሁ፣ በሮ ክፍት ነው። የት ነው የሚገኘው ካላችሁ ደግሞ ፋብሪካውን ደግሞ አገናኛችኋለሁ፣ ቀጥታ ያለ ደላላ። ይህን ነገር አደርግላችኋለሁ ማለት ነው ይህን የማደርገው እኔ ያለፍኩባቸው ከባድ ጊዜያቶችን በማስታወስ ዛሬ ላይ ነገር ሁሉ ስሙዝ ይሆንልኝ። እጅግ ከባድ የራሴ ከምትላቸው ሰዎች ጋር እየተጣላችሁ እናውቁላችኋለን የሚለው ሰዎች ጋር ጉድጓድ እየቆፈሩላችሁ እናንተን ለመጣል ስማችሁን ለማጥፋት፣ እናንተን ቢዝነሳችሁን ለማጠልሸት የመተለያ እስከ መግደል ሙከራ ድረስ የሚደርሱ ሰዎች አሉ። በእኔ በኤቢጂ ቢዝነስ ግሩፔ ላይ የመጣው ነገር ስለማቀው ሌላውም ደግሞ ከኔ ጋር ደግሞ መስራት የምትፈልጉ እጅግ በኢትዮጵያ የመጀመሪያውን ትልቅ የሆነውን የፎም ኢንዱስትሪ ልን ክፍት ነው። በዛ ፎም ኢንዱስትሪ አብራችሁን ለመስራት የምትፈልጉ ሰዎች ካላችሁ ክፍት ነው። 0911 66371 ወይንም በቴሌግራም አይመኒታ ቢዝነስ ግሩፕ ኤቢጂ ብላችሁ መግባት ይችላላችሁ። አብራራላችኋለሁ፣ አሳያችኋለሁ። ጅምዓ ሙባረክ።